እህቴ ሚላዶ ሲላቫላባጋዲጋና ወስ ስልክሽ ውስጥ እንዲጸለይለት የምፈልጊው ሰው ምን ሆና ነው? ልጅ ትፈልጋለች። እዚ ጋር ቁጭ ብዬ ከተጋባች ስንት ጊዜዋ ነው? ሰባት አመት። ዛሬ በቃ ተፈጸመ። አሜን፣ ሃሌሉያ አሜን። በኢየሱስ ክርስቶስ ስም እህትሽ ናት። እንደውም በቃ ጽንስ ቢሰጣት ምናምን መንታ ብላ ታጣለች። መንታ ነው የምትለው። አየው። አሜን አሜን፣ ንገሪያት። እኔ አየሁት መንታ ነው። የአፏን ቃል መለኮት ሲያጸናው አየው። በጌታ በኢየሱስ ስም አንቺ ለበረከት ነሽ። ታዛ ቁጭ አለ ሴት ዛሬ ልጅ ይዛ ነው የምትሄደው። ስልኳ ውስጥ መለኮት ጸሎት የሚያስፈልገው ሰው አለ አለኝ በጌታ በኢየሱስም ጌታ አይቷታል። መንታ ልጅ ታቀፈች፣ መንታ ልጅ ታቀፈች። እግዚአብሔር አምላክ ሲዘገይ እኮ ክብር ያለበት ነገር ነው የሚመጣው። የምትወልዳቸው ልጆች የሚነበቡ ናቸው አለኝ ጌታ። የምትወልዳቸው ልጆች መጽሐፍ ናቸው፣ ለሰዎች ተነበው፣ ኃያላኖችን ነው የምትወልደው፣ በጌታ በኢየሱስ ስም የዛሬ ዓመት እቺ ሴት ወለደች። የዛሬ ዓመት እቺ ሴት ወለደች። የኪንታሮት በሽታ ዛሬ ነቅለዋለው ከስሩ። አንቺ ፈውስ ለብዙዎች ይዘሽ ሂጂ። በጌታ በኢየሱስም ስም ይህንን መርገም ነቅለዋለሁ። በጌታ በኢየሱስ እግዚአብሔር አምላክ እቺን ሴት ፈወሰ። ስቃዋን ስቃዩን አየ። ሃና ማናት? አንኒጮ፣ ሃና የአክስቴ ልጅ ነው። የት ናት? እዚሁ ነው፣ አዲስ አበባ። ጭንቀት አራግፋለሁ ከሴቶች ላይ። አሜን አሜን። መከራ አራግፋለሁ። በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ዘመንን የሚበላ እድሜን የሚበላ በጌታ በኢየሱስ ክርስቶስ ስም ከዚችት ላይ እመታለሁ፣ ከአና ላይ እመታለሁ። እግዚአብሔር አባቶ ነገሯን እንዲንቀሳቀስ ነገሯን እንዲሰራ እግዚአብሔር፣ ለዚህ ቤተሰብ ጸልያለሁ፣ ለዚህ ቤተሰብ ጸልያለሁ። ለአንቺ ራሱ እግዚአብሔር በር ከፍታለሁ። አሜን። ፓስፖርት አለሽ? የት ሀገር ሄደሽ ተቀልሽ? ዱባይ፣ ሁለቴ ሄጃለሁ። ለስራ ለስራ። አሁን አለልኩማ። እግዚአብሔር አምላክ እነዚህን ሁሉ ሰዎች በእሷ ጀርባ እሷን ያየው አይደለ እንትና ማንትና የሆነላቸው። መንታ ልጅ ወሰድሽ አይደለ። ለተጨነቁት ሴቶች መፍትሄ አድርጎ እዚህ ጋር ቁጭ ሲያደርግሽ ስለታዘሽ ስለጠበቅሽ እግዚአብሔር በትግስትና በመጠበቁ ስለአንቺ የሚያደርገው ነገር አለ። እግዚአብሔር ደግሞ ላንቺ የሚበልጠው ነገር ያደርጋል። ምልክት አደርግሻለሁ ይልሻል። ምልክት አደርግሻለሁ ይልሻል። በጌታ በኢየሱስ ክርስቶስ ከዚህ ስትወጪ በረከት ያገኝሽ፣ ከዚህ ስትወጪ ሳቅ ያገኝሽ፣ ከዚህ ስትወጪ ድል ያገኝሽ። በጌታ በኢየሱስ ስም ተፈጸመ። ጌታን አክብሪ።